ለረጅም ጊዜ የሀኒቾን ደስታ በጉጉት ስንጠብቅ የነበረው ነገር ዛሬ ደግሞ በወንድሟ ምላሴና በእህቷ ሰላምዬ በቅፋቸው ታጅባ ትገኛለች። አባቷንም ደግሞ ለማሳከም ያላቸውን ገንዘብ ተረባርበው ሰጡ። ወይዘሮ ሜላትና ባዬሽ ደግሞ የምላሴንና የሰላምን ሁኔታ ለሀኒቾ እያደረጉ ያሉትን ነገር ስታይ ደሟ ተቃጠለ። ወይዘሮ ባዬሽም ደስተኛም አልሆነችም። ሜላትም ደግሞ ይባስ ብላ ልጆቿ ያደረጉትን ነገር ስታይ ለሀኒቾ ያላት ጥላቻ እየበረታ ሄዷል። ሀና ዛሬ ላይ የደስታን ውጤት ስለተጎናጸፈች እጅግ በጣም ደስ ብሎናል። አባቷም ደግሞ ተሽሎላታል ማለት ነው እጅግ በጣም ደስ በሚል ሁኔታ ሰላምና ምላሴ እንግዲህ ሀንቾን እቅፍ አድርገው እያጽናኗት እኛ እያለን ምንም አይፈጠርም፣ ምንም እንዳቶኝ እያሉ ከጎኗ ግድፍ አድርገዋት እሷም በደስታ ተሞላች። ወይዘሮ ባዬሽ እና ወይዘሮ ሜላት ደግሞ ሀንቾን ላደረጉላት መልካም ነገር ተቃጠለች፣ ተንገበገበች። ወይዘሮ ባዬሽ ደግሞ አሁንም ሌላ ክፋት እያሰበች እፊቷ ላይ የሚታየው ነገር በጣም ከባድ ነው። እንግዲህ አንቺው ለሰላምዬና ለምላሴ ትናንትና ተናንተና በተደረገው ነገር በጣም ተናደው ነበረ። ጉልበቷ ላይ ተደፍታ ለአባቴ ማሳከሚያ ብር እትየካንቸ ውጭ ወደ የት የሚሄደው የለኝም፣ እርጅኝ ባክሽ አባቴ እጀ ላይ ሞት እያለች እየለመነቻት ረግጣ ትታትዳ ነበረ ማለት ነው። እና ሰላምና ምላሴ ደግሞ በጣም በጣም ተናደው ነበረ በወይዘሮ ሜላት በእናታቸው ባደረገችው ነገር እንዲሁም ደግሞ የሀኒቾ አባት መስፍኔ ዶክተሩ ጋር ተፋጥጠዋል ማለት ነው። እንግዲህ ለሀኒቾ ማሳከሚያ ሁላቸውም ተረባርበው እንደሚከፍሉላት ይታያል ማለት ነው። ሰላም ሰላም ውድ የተከበራችሁ የቻናል ቤተሰቦች እጅግ በጣም አስተማሪው እና ተወዳጁ የሆነው የኖላዊ ድራማ እንደቀጠለ ይገኛል። የዛሬው ደግሞ እጅግ በጣም ደስ የሚል ና ለየት ያለ ነገር አጓጊ ነገር ተፈጥሯል ማለት ነው። የሀኒቾ አባት ምንም መናገርም ሆነ ማውራትም አይችሉም ነበር። ዶክተሩም ደግሞ ምንም እንዳልተፈጠረ አድርጎ አይናቸውን ገለጥ ገለጥ አድርጎ ዝም ብሎ ችላ ብሎ ትቷቸው ነበረ። ለሀኒቾ አባት ማሳከሚያ እንግዲህ ጆሮ እና ተምቹ ደግሞ ወደ ሌብነት ተመልሰው ሊገቡ እንደሆነ ወስነው ነበረ። ሀኒቾ ደግሞ ተመልሳ ሄዳ ወይዘሮ ሜላትን የገንዘብ እርዳታ እንድታደርግላት በተደጋጋሚ ለምና ነበር። እርግብና ባዬሽ የሚዋረዱበት ጊዜ ተዳረሰ ማለት ነው። ምናሴ ስሜታዊ ሆኖ እናቱን ተናግሯት ነበረ። ሰላምዬ ደግሞ ወይዘሮ ሜላትን በድጋሜ ከእርግብ ጋር አንቺም እሷም አንድ አይነት ተመሳሳይ ባህሪ ያላችሁ ፍጥረት ናችሁ፣ ያንቺን ሀብትና ገንዘብ የምትመጻደቀው ለምንድን ነው? እያለ በተደጋጋሚ እየተናገረ ነበርና ምናሴ ለራሱ እንዲሁም ደግሞ ሰላምዬ ፈጽሞእናቷ ፈጽሞ እናቷ ጋር እየተግባባች አይደለም። በተለይ ባህና ጉዳይ እንግዲህ ሀና ብቸኝነት እንዳይሰማት እንዳይከፋት ሰላምዬ አባቷን እየተመላለሰች እየጠየቀች ነበርና እንግዲህ ሀንቾ በስተመጨረሻ ወይዘሮ ሜላት አሁን የተናገረቻትን ንግግር ሁሉ ይሄ ቀን ሲያልፍ ይሄ ቀን ሲያልፍ ከእናቷ ጋር ያላትን ሁኔታ በእንደት አይነት መልኩ ታሳልፈዋለች የሚለው በጣም ነው የሚያጓጓው፣ ማለት ነው ውዴ፣ ቻናል ቤተሰቦች። ሀኒቾ ዛሬ ላይ በወንድሞ አቀፍ ሆና ትናንትና ደም እንባ ባያለቀሰች፣ ዛሬ ፈገግታዋን ስናይ ምን አይነት ደስታ ይሰማል ማለት ነው። ታምቾ እንግዲህ እውነታውንም ከማጋለጥ ወደ ኋላ እንደማይል እርግጥ ነው። አሁን ሁለት መቶ ሺህ ብር ጠይቆት ነበረ። መቼም ብሩን ባይሰጡት እንኳን እጁ ላይ ያለውን ፋይል በቀጣይ ፓርት ላይ ለወይዘሮ ሜላት እንደሚያዋርዳት ግልጽ ነው። እንዲሁም ደግሞ የ ባዩሽና እርግብ ውርደታቸው እንደሚጋለጥም ቅርብ ጊዜ ነው። እውነት መቼም ተደብቃ አትቀርም። እሷም ተናግራለች። እውነት ለእኔ ምንሆን ሁን አንደላቀች ባላቅም በሆነ አጋጣሚ እውነቱን ሲያውቁት እትዬ ይጸጸታሉ ብላ ክፉ ነገር ሳትናገር አመስግና ይቅርታ ብላ ነበር ኮይዘሮ ሜላት ቤት ይወጣችው እና የሜላት እናት ወይም የሀንችው አያት ለራሱ ከዛተቤት ተቤት ተቀይማ ይወጣችው። መስፍኔ ለራሱ ወይዘሮ ሜላትን ተይ ሜሉ አትሸወጂ፣ ትክክለኛ ልጃችን ሀኒቾ ብቻ ና ብቻ ናት እያለ በተደጋጋሚ እርግብን አልወደዷትም ነበር። የሜሉ እናት ወይም የሀኒቾ አያት በተደጋጋሚ ልቧ የተሰበረው ለምን ይመስላችኋል? ማለት ነው። የወይዘሮ ሜላት ድርጊት ፈጽሞ ደስ አይልም። ምንም ያስደስት ነገር የለውም እና እሷም ሊሆን ለሰው ልጅ ክብር ይኖርሽ በእንደዚህ አይነት መልኳ ትሁኚ ሜላት እያለች ነው ያለቻት። እሷ ደግሞ አንዴ አይፈረድባትም። ለ16 ዓመት ሙሉ ስታለቅስ ይቺ ትክክለኛ ልጅሽ ናት ተብሎ የሀሴት የሆነን ታሪክ ይዛ መጥታ ስትመጣ ማንኛውም ልጅ ማንኛውም እናት የናፈቀውን ነገር ለመቀበል እንጂ በውሸት ይሄ ልጅህ ነው ቢሉት ለማመን በጣም ይከብዳልና እሀና ላይ እንግዲህ እያየችባት ያለችው የጥላቻን እንዲሁም ደግሞ እሷን ከዛ ከቤት ዳግም እንኳን ጆሮሽን እንኳን ስራሽን ድምጽሽንም አንችንም ማየት አልፈልግም። ከዚህ ቦታ ውጭ ልይ ጆሮሽን ሸምጠጠሽ እንደው አይንሽን በጨዋጭ በሽ ትመጫለሽ እንዴ? አሁንም ቢሆን ክፉናት መጥፎናት እያልሽ ነው እንዴ? ብላ ስትላት ሀኒቾ ደግሞ ተዬ እውነት ለመናገር እርስዎ ብዙ ነገር አድርገውልኛል፣ መልካም ነዎት። እንዲሁም ደግሞ ይህን ያባቴን የህመም ብር ለመሸፈን ምንም ያግተወት ነገር የለም። ስለዚህ እባክዎት እርዱኝ እያለች የልመናን ጥጋ ሳይታለች ወይዘሮ ሜላት ግን ሀብትና ንብረት እስከ አፍንጫዋ ሞልቶ ልመና የሚባል ነገር ፈጽሞ ሊገባት አልቻለም። እርግብ ደግሞ ከጎና ሆኖ ከጎና ሆና እያስመሰለችና እማዬ በቃ ይችን ገረርታያት ይችን አትረባታያት እያለች እያስመሰለኝ ትገኛለች ማለት ነው። በስተመጨረሻ እርግብ ደግሞ ከምላሴ ጋር ቁጭ ብላ ምናሴ ብታይ ዛሬማ እያደረገችው ነገር ደስ አይልም። እኔ ለራሱ ለሀንቸው ብር ኑሮ ይበሆን በሰጠው ደስ ባላይ ምክንያቱም በጣም በሚገርም ሁኔታ ሀንዬ ከፍቷታል ብታይ እና በቃ እማዬ ደግሞ አይሰሩ ስራ ነው አድርጋ የመለሰቻት ብላለች። አሁን እንግዲህ እርግብ ለምላሴ እንደዚህ የተናገረችው በመጥፎ ስሜት እናቱን ሂዶ ተናገረ፣ ከእናቱ ጋር ያለውን ጥላቻ እንዲቀጥል አደረገች ማለት ነው። እርግብ በዛ ላይ ደግሞ አስተባብላ ብሩን ለዶክተሩ ከሰጠች የምትጠቀመው ባዬሽና እርግብ ናቸው ማለት ነው። እና ይህ እጅግ በጣም የወረደ አስተሳሰብ ነው። እርግብ ደግሞ በስተመጨረሻ በሰላም እየች እንደምትጠፊ ግልጽ ነው ማለት ነው። የሀኒቾ አባት ደግሞ የሚያጭበረብርና ና የሚዋሽ ሰው ፈጽሞ አይወድም። መጨረሻ ላይ እንግዲህ የባዬሽን ተንከሴ ስራ መሆኑን ሲያውቅ በወለዳት ልጅ ለ16 አመት ሙሉ እሱም እየናፈቀ ይህንን ትልቅ ነገር አድርጋ እንትን ስላለች እንግዲህ ባዬሽ ላይ የሚያደርግባት ነገር በጣም ከባድ ነገር ይመስላል መስፍኔ ማለት ነው እና በጣም ጓጉቻለሁ። እኔ ለራስዎ ሀንዬ አባቷ ተወጣ በኋላ ተምቹ የያዛቸውን እያንዳንዱ መረጃዎች አጋልጦ እርግብና ባዬሽ የሚዋረዱበት ጊዜ ሀንዬ ደግሞ ድል አግኝታ ከወይዘሮ ሜላት እናቷ መሆኗን በቅፏ እንድታደግ የእህትና የወንድሟን ፍቅር አሁንም አላጣችም። ግን የበለጠ ደግሞ በአባቷም ደስተኛ ሆና አባቷንም የምታሳክምበት መንገድ ይመጣል ብለን እናስባለን ማለት ነው። ውዴት ቻናሌ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲች ሀንዬን ካሁን በኋላ ስቃ እንጂ አልቅሳ ማየት አንፈልግም። ትናንትና ያለቀሰችውን በጣም ነው ያሳዘነችኝ። እውነት ለመናገር የሰው ልጅ በዚህ ልክ ወረድ ብለን ፈጣሪን ብንለምነው፣ ፈጣሪን ንቅር ብንለው ብዙ ነገር ያደርጋል ና ብዙ ነገር ተምረናል። እንግዲህ ሜላትም ደግሞ የተሰጣት ካራክተርም ቢሆን ይህን ሀኒቾን በፍጹም ጋሁን በኋላ ሊከፋትና ልታለቅስ አንፈልግም ማለት ነው። እውነታው ተጋልጦ በቤተሰቦቿ ወጭ ሙሉ የሀኒቾ አባት መታከም እንዳለባቸው እንዲሁም ደግሞ ባዬሽና ይቺ ተንከሴስ እርግብ በወዳ በወዲህ እያስመሰለ ቤተሰቡን ያማሰለችው ቤተሰቦቿን እንደዚህ ምስቅልቅ መስቀል ቀን የወጣው በባዬሽ እና በእርግብ እንጂ ፈጽሞ። በቀጣይ ፓርት እንግዲህ እስከምንገናኝ ድረስ ሰላም አሌኩም ወራመቱላ ወበረከ። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየትም ካላችሁ ከቪንት ላይ ማስቀመጥ ትችላላችሁ። እንዲሁም ደግሞ እንግዲህ አንድ እውነት መውጣት አለበት ተዳፍኖ ወይም ደግሞ ሁሉ ጊዜም አንድ ሰው ሲበደል መኖር የለበትም የምትሉ ኮሚንት ላይ አስቀምጡልኝ ማለት ነው። ሀና ሁል ጊዜ ግፍ እየተሰራባት ግፍ እየሰሩ ያሉት ሰዎች ምንም እርምጃ ሳይወሰድባቸው አሁንም አንድን ሰው ማሳዘን በጣም የሚያሳዝን ነው። ሳብስክራይብ ያረ